ሰላም ጤና ይስጥልኝ ውድ ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራታታ ፕሮግራማችን አሁን ጀምሯል በዛሬ የብስራታታ ፕሮግራማችን በዘንድሮ የኢትዮጵያ ሴቶች ፕሪምየር ሊግ ተፎካካሪ የነበሩት ሁለቱ ክለቦች አሰልጣኞች ጋር ቆይታ የምናደርግ ነው የሚሆነው እንግዲህ የዘንድሮ ኢትዮጵያ ሴቶች ፕሪምየር ሊግ ብርቱ ፍክር የተደረገበት ነበር በዘንድሮ ኢትዮጵያ ሴቶች ፕሪምየር ሊግ ላይ የነበረው የፉክር መንፈስ ምን ይመስላል እንዲሁም ደግሞ በዘንድሮ የኢትዮጵያ ሴቶች ፕሪምየር ሊግ ላይ ምን መሻሻል አለበት ሶስ ደግሞ ከዚህም በፊት የነበሩት ነገሮች ተሻሽለው ተቀርፈዋሎ? በሴቶች ፕሪሚየር ሊግ ላይ የሚነሱ ሀሳቦች ተቀርፈዋሎ? የሚለውንም ሀሳባቸውን አንስተዋል። የኢትዮጵያ ሴቶች ፕሪሚየር ሊግ ለታዳጊዎች እየሰጠ ያለው ዕድልስ ምንድን ነው የሚለውንም እንዲሁ ጨምረው አንስተዋል። በተመሳሳይ እንዲሁም ደግሞ የዘንድረው የኢትዮጵያ ሴቶች ፕሪሚየር ሊግ ሰርፕራይዚንግ ቡድን ማን ነው የሚለውንም ሀሳባቸውን አጋርተዋል። እንዲሁም ደግሞ በርከት ያሉ እንዲሁም ሰፋ ያሉ ሀሳቦችን ከኛ ጋር በቆይታቸው አንስተዋል። ይህንን ፕሮግራም እንድትከታተሉት ወደ እናንተ ጋበዝኩኝ። ወደ ፕሮግራሙ እንለፍ። በቅድሚያ እንግዲህ ብሬ ለቃለ መጠይቁ ፈቃደኛ ሲሆን እጅግ አድርጌ አመሰግናለሁ። ጥያቄን የሚጀምረው እንግዲህ እንኳን ደስ አለ ከማለት ነው እና ዘንድሮ ለስምንተኛ ጊዜ እንግዲህ የኢትዮጵያ ፕሪሚየር ሊግ ዋንጫን ማንሳት ችላችኋል እና ይህ ደግሞ በተደጋጋሚ ጊዜ በአንተ የተከሰተ በሌሎች ግን ሆን ያልቻለ ነው እና ምንድን ነው ያለው ስሜት? ዋንጫዎችን በተደጋጋሚ ማንሳት በራስ መተማመንን ይጨምራል? ስጋትን ይፈጥራል? ወይስ ምንድን ነው ያለው ስሜት ስ መጀመሪያ አመሰግናለሁ። ይነሳ ለህዝብ እንዳደርስ መታችሁ እዚህ እንዳለ ስላረጋችን፣ ሌላ በተጨማሪ ዋንጫ መብላት ያው ሁሉ ጊዜ ሱስ ነው። ፕላስ ደግሞ እግር ኳስ አዲስ ነው እየቀ ነው፣ አዲስ እንደመሆኑ መጠን ዋንጫውም ይሄ ካለፈ ከሆነ ጊዜ በኋላ ይረሳል። ሲመጣ ደግሞ ትናንት የነበረው ደስታ አለ፣ ዛሬ ደግሞ ሌላ አዲስ ደስታ ነው። ሌላው ጥረት ለፍተ ደክመ ለምታስብለት ዓላማ እንደ አይነቱ ነገር ስታገኝ በእንደዚህ አይነት ነገሮች ውስጥ ስትገባ ደስ ይላል። ማንም ሰው ለዓላማ ነው የሚሰራና እኔም ዓላማዬ እግር ኳስ በኢትዮጵያ ደረጃ እንዲታወቅ በአፍሪካ ደረጃ በዓለም እግር ኳስ ደረጃ እንዲታወቅ ነበር ዓላማዬ። እግዚአብሔር ፈቅዶ ደግሞ እኔን እራሱ መልሶ ተጠቃሚ አድርጉኝ እንደገና እኔንም ደግሞ አብሮት ውጤታማ አድርጎ ይሄ የታሪክ አጋጣሚዎች እጅግ በጣም የሚደነቁ ናቸውና ውጤታማ መሆን ወይም ደግሞ አንድ ጊዜ ከጀምር የሆነ ነገር ይረብሃል ይጣፍጣል፣ እስከሚደርስ ድረስ እንደም ትቸኩላለህ እና ያ ደግሞ የበለጠ ስሜት ከፍ እያደረገ ይበጣል ብዬ ነው የማስበው። ዘንድሮ እንግዲህ ዋንጫውን ማንሳት ችላቸዋል፣ አንድ ጨዋታ እየቀረ ነው ማንሳት ይቻላቸዋል። ከሌላው ጊዜ ይህ የዘንድሮ የውድድር ዘመን በምን ይለያል? እንደዚህ አይነት አጣብቂኝ ውስጥ እንዴት ልትገቡ ቻላቸው? እንዲህ መጀመሪያ ሙነት ልንገር ኢትዮጵያ ንግድ ባንክና ወይም የኢትዮጵያ ንግድ ባንክ ተጫዋቾች ሊመሰገን ይገባል። ብዙ ጊዜ ከሆነ ጊዜ በኋላ ረሃብም ይጠፋል፣ ይሰለቻል። ስራም ቢሆን ያን ያልኩበት አምና ክረምት ላይ ነው። አንድ ፕሪሚየር ሊጉ ያለቀው ወዲያው ደግሞ እንደቆየን ደግሞ በጣም በፍጥነት ሴካፋ መጣ። እንግዲህ አስበው ሁለት ውድድር በአንድ ጊዜ ቀጥሎ፣ ቻምፒዮንስ ሊግ መጣ። ቻምፒዮንስ ሊግ እየተወዳደር ነው፣ ደግሞ የአገር ውስጥ ውድድር ጀምሯል። አሁንም ደግሞ አንደኛ ዙር ላይ ረጅም ጊዜ ቆየን። ሌላው ደግሞ የኢትዮጵያ ብሔራዊ ቡድን እና እነዚህ ልጆች ናቸው የሚንቀባል ጥሎ ደግሞ ጉዳቶች፣ ጉዳቶች እና የቻምፒዮንስ ሊግ ላይ የነበረ ልምድና ስነ ልቦና ነው ከፍ አድርገን መተን ስለነበረ የመጀመሪያ ዙር የተወሰኑ ጨዋታዎችን ተጨንቀን ይወጣ ነው እንጂ ከአስራ ሦስት ጨዋታ ወደ አስራ ሁለት ጨዋታ አሸንፈናል። አንድ ጨዋታ ብቻ አቻ ይወጣል። ያ ደግሞ ለእኛ ተጫዋቾች ሲጎዱ እንደገና ደግሞ ሜዳ ላይ የአቅም ማጣቶች ሲመጡ የተወሰነ ነገሮች ቲማችንን ኮንፊደንስ እንዲሰጡ አልቻልም። ሌላ ሁለት ያ ዙር ላይ ደግሞ እዚህ እነዛ ቀድም ያልኩ ከብሔራዊ ቡድን ሲመለሱ በጣም በከፍተኛ ሁኔታ ህመም ሲገጥማቸው ድካምን በከፍተኛ ሁኔታ ያለረፍት እንግዲህ አምስቱ መመት ተጫወቱት እና እዛ እንደነበረን ውጤት አለን። ምናልባት ያሸነፍነዎቹ ቁጥራዊ ራሱ መረጃዎች እስካሁን ድረስ የሚያሳዩት ወደ ሰባታቸው ወጥተናል። ወደ አምስት ጨዋታ ብቻ ነው አሸነፍ ነው። ያ ማለት ምን ማለት ነው? እዛ ሰብስበን በደንብ ባንመጣ ኖሮ እዚህ እንቸገር ነበር ማለት ነው። አጣብቂኝ ውስጥ ገብተን ያው ልምዱም ስላለን የታመሙትንም ጠጋግነን መጠነኛ ያው ሰርጀሪ ይደረጋል። ቲም የሆነ ጊዜ ላይ ሆነ ሲሄድብና እሱ ነገሮች ሆኖ ዞሮ ዞሮ መጨረሻ ላይ እግዚአብሔር አሳክቶ አንድ ጨዋታ ቀሪ እያለ ለአምስተኛ ጊዜ ተከታታይ በልተናል እና በሌላ ዓለም ነበረ ታሪክ የምንሰራው በራሳችን ነገር በራሳችን ልጆች ደግሞ እንዲህን ነገር ሲፈጠሩ እጅግ በጣም ደስ ይላል። በነገራችን ላይ እኛ ስንጫወት ሁሉ ነው የምንገጥመው፣ ሌላው ግን የተወሰኑትን ነው የሚገጥመው። ለዛ ነው የነጥብ መጣጣሪያቸው እኛ ላይ ጉልበት ካወጡ እርግጠኛ ሆኜ የምነግረሽ ሁለት ሶስት ጨዋታዎችን አሸንፉ። ስለዚህ በቃ ሀሳባቸው ከንግድ ባንክ ጋር ብቻ ነው ማለት ነው። እኛ ደግሞ ሁሉም ላይ ስለሆነ ያን ውጤታማ ራሳችን አድርገናል እና ዘንድሮ ደግሞ ለየት የሚያደርገው ይሄ ነው። ሌላው በኢትዮጵያ ደረጃ ደግሞ በጣም ሊስተካከል ብዬ የማስበው ቻሌንጆች ነበሩ አዲስ አበባ ምስ ምንድን ነው ቻሌንጆቹ ምስጥሩ ከመጠን ያለፈ ትንሽ እግር ኳስ ያለሆነ ጥላቻ፣ ጥላቻ እና ምናልባት ቦጎ ውስጥ ገብተን የህብረተሰቡ ልጆች እናት አባቶቻችን በተለያየ ጊዜ እናደረጋለን እንደይነ ነገሮችን እና ትንሽ ውጤታማ ስለሆነ ነው ይመስለኛል። ያለ ስማችን ስም ይሰጥናል፣ ታርገ ይለጠፍብናል፣ ጩኸቶች አሉ። ኢትዮጵያኖች አልመስልም ምናምን እሱ ደግሞ ይበልጥ አጠነከረን አጠነከረን። ትንሽ የሆነ ጊዜ መንገዳገድ፣ መንገጫቀሶች ነበሩና ዞር ብለን ከምን ይመጣ ሻምፒዮን ከመሆን። ያው ጊዮርጊስን የኢትዮጵያ ሕዝብ አርሴናልን ጠላው ይላል ወይም ደግሞ ባርሳን ጠላው ይላል በውጤት የተነሳ ከሁለት ሺ ሁለት የነበረውን አርሴናል አሁን ያለውን ሳይሆን ወይም ደግሞ በአርሳንም ዘሴ አይነት ነገር አለ እና እግር ኳስ ይበራ አይደለም። ቡድኖች ብዙ ጊዜ ተገማች መሆን አለባቸው። በአርሳ የሚጫወተው ይሄ ነው ይባላል። ነገር ግን ደግሞ ገብቶ እዛ ውስጥ ገብቶ የሚገምትበት አንተ ከአንተ አይበሩ በላይ ሆኖ መጫወት አለባቸው እና የእኛ ልጆች ተቋሙሆን ብሎ ሊቨሪ የእኛን ቲም ዝቅ ለማድረግ አድርጎ እና እኛ ደግሞ እንደ ጥሩ ስፕሪን እንግዲህ የተጠቀምንበት እነዚህ እነዚህ ነገሮች ሁላ ነበሩ። በዚህ አጋጣሚ ክለቤን በጣም አመሰግናለሁ። ደሞዝ፣ በትክክለኛ ኢንሴንቲቭ፣ በትክክለኛ ማንኛውም የሕክምና ነገር ወይም ችግር አለ ከተባለ በፍጥነት ነው ነገሮችን ሁላ የሚያደርጉ እና ታላቁ ክለባችን የላይ አመራሮች ጋር ተከታትሎን የሚፈልጉን ነገር ስለሚያደርግ እግር ኳስ የብር ጨዋታ ነው። ማለትም አቅም እንዳለው ነው። አቅም ያለው ሰው በብር ነው የምታመጣው። እንዲሰብሰብ አድርጊ ዋንጫ የምትበላ አይደለም። ስለዚህ ብር ያለው ሰው ፈርጣማ ተጫዋቾችን ይወስዳል ማለት ነው። እንደዛም ቢሆን ደግሞ ካልጠበቅከው ያወጣበትን ገንዘብ ካልጠበቅከው በዲሲፕሊን ካላነስከው ውጤት ማት ነው። ትልቁኛ ጋር አሁን ዋንጫ ስንበላ ነው ወጣወጣ የምንለው እንጂ አሁን እንደውም ዋንጫ በልተን ክፍሎቻችሁን ዝም ብለህ ብታይ ጸጥ ረጭ ብሏል። እስከ ሰባት ሰዓት ብለናል። እና በዲሲፕሊን እርስ በርስ ደግሞ በመከባበር ማሊያን የመውደድ እግር ኳሱን በደንብ እንዲረዱ ስለሚደረግ ሻምፒዮን አድርጎናል። እንዲህ አይነት አብቅኝ ሲመጣ ይሄ አሁን የነገርኩ ነገሮች የበለጠ ጎልቶ ስለወጡ እነሱ ደግሞ ጠቅመናል ብዬ ነው ማሰብ። በዘንድሮ 2017 የሴቶች ፕሪሚየር ሊግ ጠንካራ እና ደካማ ተብለው ሊጠቀሱ የሚችሉ ነገሮች በውድድሩ ላይ ይታዩ ምንድን ናቸው? አንደኛ እንደ ደካማ ጎንም ወስዶ ያው የሰዓቱ ጉዳይ ትንሽ አስቸጋሪ ነው። ሰባት ሰዓት የሚወጣበት አምስት ሰዓት የሚወጣበት ሁለተኛ ዙር ቀንሷል። እሱ በደንብ አርጎ ሌላው ደግሞ ደካማ ሊጉ ከጊዜ ወደ ጊዜ ለምን አያድግም? ኢትዮጵያ እግር ኳስ ፌዴሬሽን በስፖንሰር በምናምን ሞክሯል። ጥሩ ነው፣ ግን ለምንድ ነው የማያደርጉ? ለምሳሌ አሁን ለህዝብ ከገባ ገቢ የሚባል ነገር አለ። ተመልሶ ኮ ተጫዋች ይሸለሙበታል፣ ተመልሶ ነገሮች። ስለዚህ ሌሎች ሀገራቶች አስጀምረዋል፣ ኢትዮጵያ ብቻ ይዘገያል። ስለዚህ አሁን የሚመጣው ሰው ጥራት ያለውም ደጋፊ እንዲሆን ህግ አክባሪም እንዲሆን፣ እንደ በቃ እግር ኳስ ተጫዋቾች አሉ ተብሎ ሰብሰብ ብሎ ከሚመጡ ክፍያዎች ደግሞ ቢጀመሩ፣ ምክንያቱም ክፍያ መጀመሩ ምንድነው ለራስ ክለብ ምን አይነት ስሜት እንዳለው ምናምን ይታያል። እና ክፍያ ለመኖሩ በተወሰነ መልክ አስቸጋሪ ነው ብዬ ነው በደንብ ማሰቡ። ሌላው ደሞዝ ደግሞ የማይከፍሉ ክለቦች አሉ። ማለትም አሁን እንዳበሪቸው ባለፈው ሚዲያ ላይ የነበሩት ች ና እሱ እሱ ደግሞ ሊጉን በደንብ ያዳክመዋል። እና እንደ ድክመት ይሄም ጥንካሬ ላ ደግሞ ያው እንትኖች ፕሮግራሞች ሲወጡ በትክክለኛ እና በትክክለኛ ሰዓት ነው የሚያስገዱት። እሱ ደግሞ የበለጠ ጥሩ ነው ብዬ ነው በደንብ የማስበው። እና ግን ሊጉን ለማሳደግ አንደር ሰቨንቲን ከስር መኖር አለበት፣ ክለቦች አንደር ትዌንቲ መኖር አለበት። በእነዚህ ተጫዋቾች ብቻ ውጤታማ መሆን አንችልም ብዬ ነው የማስበው። በዘንድሮ የውድድር ዘመን ላይ እንግዲህ ሁለቱም አዲስ አበባም ሐዋሳም ሲደረግ ውድድሮቹ በአብዛኛው የተደረጉት አርቲፊሻል ሜዳዎች ላይ ነው። ይህስ ከእንቅስቃሴ ያኳያ ችግሮች የሉት ምንም ጥያቄ የለውም። እኔ እንደውም በምን ማያዝ ይፈልጋሉ እርግጠኛ አይደለም፣ በጥናት የቀረበ አይደለም እያወራ ያለሁት እኔ። ከጤና አኳያ ራሱ ነገ ደግሞ እነዚህ ልጆች አምራች ናቸው፣ ልጆች ይወልዳሉ፣ ሀገር ትቀጥላለች። በእነዚህ ሌላው ደግሞ አርቲፊሻል የሚባል በዚህ ዘመን ቀርቷል። ምንም ወይን ስታንዳርዱን የጠበቀ ምናምን እንደ በፊቱ ሰፋይ እኛ ደግሞ እንደ ፋሽን አሁን ተለቀንበት። ወዳታ አሁ በጣም በርካታ ልጆች ሰርጀሪ ተደርጓል። በርካታ ልጆች ከጥቅም ውጭ ወጥቷል። እዚህም እዛ እኛ ደግሞ ቢያንስ እንግዲህ ሶስተኛ ምናምን ነው የሚባል ሁሉም በጣም አይጠበቅም። ከላይም ቀጠሎን አይኑ ከታችን ደግሞ ቃጠሎ ጉዳት አለው ከፍተኛ። ዘንድሮ ብቻ ፌዴሬሽኑ ይጨከነብን። ምክንያቱም ከዚህ በፊት እንዲህ አይነት ነገር አንድ ሳር አንድ አርቴፊሻል ነበር የሚሆኑ የነበሩ አሁን የአርቴፊሻሎች ቀርቷል። እስኪ ለምሳሌ ወንዶች የሚጫወቱበትን ው ሲዳማ ክልል ወይም ደግሞ እዚህ አዋሳ ዩኒቨርሲቲ ተንገብግቦ ለእነሱ ጤና አራት ሚሊዮን ምናምን ሚሊዮኖች ጠብቆ እንኳን ኳስ ልትጫወትበት ኳስ መጫወት ብቻ ይቀረና፣ ምግብ ራሱ ምትበላበት እንግዲህ የተዘጋጀው እዚህ ክልል። በዚህ በአንድ ክልል ውስጥ ለወንዶች በጣም የተለየ አድርገን፣ ለሴቶቹ ደግሞ እዛ ጋ ብትፈልገው ርውረ ጤና ቡድን የሚጫወትበት እንዴት ውጤት ማምጣት ይቻላል? ልዩነት አለ። እህቶቻቸውን ይወዳሉ መሪዎች፣ ወንድሞቻቸው ልጆቻቸውን፣ ይወዳሉ እናታቸውን ይወዳሉ። ግን እኔ ግርም ይለኛል ለራሴ በ ሴቱን እዚህ ጋር ወንዶችን እዛ ጋር ምታደርገው ክልሉ ራሱ እዚህ በመምጣት እኮ ብዙ ገቢዎች እዚህ ሆቴል ስንቀመጥ እኮ ለክልሉ ገቢ ቀላል፣ እኛም እናወጣለን፣ ሴቶችንም ወንዶችም ያወጣል። እና አንዳንድ ጊዜ ሴቶችን በማሰልጠን የምታጣቸው ክብሮች ያው ልጆቹና ሙያው ማሳደጉ በጣም ደስ ይበለን። እንዲህ እንዲህ አይነት ነገሮች ታያለህ። ስለዚህ በግልጽ ምን ጸጥታ የለውም። የሆነ ግርግር ቢነሳ የሆነ ችግሮች ቢነሳ ኃላፊነት የሚወስድ የለም። ውድድርና ስነስርዓት፣ ከኢትዮጵያ የሚመጡት የሆነ ወጣቶች አሉ፣ ማንም እንደፈለገ የሚያንጓጠጠ የሚሰድብን፣ በሳርቪስ ላይ ድንጋይ የሚወረውር ኖ እና ይሄ ቢታሰብበት ቢታሰብበት አዳማ ሲዘጋጅ አዳማም ጠብር ባርጎ ለወንዶቹ እንደሚያዘጋጅ አዲስ አበባም ስታዘጋጅ ጠብ እርገፍ ብሎ ማዘጋጀት አለበት ብዬ ነው የማስበው። ሁሉም ነገር ወደ ፌዴሬሽን መወርወር አያስፈልግም። የክልል እግር ኳስ ፌዴሬሽኖች ምን ይሰራሉ? የክልል መንግስታቶች አሁን ልክ ለወንዶቹ በሞተሩ ላጅው በሞተር ልንታጀብ ይቀርና በሰላም ገብተን በሰላም የምንወጣበት የፈጣሪ እርዳታ ስላለበት ነው።

የሜዳ ጉዳዮች በጣም አስፈላጊ ነው ብዬ ነው በደንብ የማስቡ። እባካችሁ ሁሉንም፣ እባካችሁ ለሴቶች የምታስቡ ከሆነ በየክልሉ ስንመጣ ለወንዶች የምታዘጋጁትን ሜዳ ሴቶቹም እንዲጫወቱ አድርጓቸው። አይረብሹም፣ አይበጠብጡም፣ አይሰብሩም ዕቃ፣ ጩኸት የለ ምን የለም፣ ጥሩ ኳስ እናይበታለን። እና ልጆቹን ከጥቅምጭ እያወጣን ነው ያለ ነው እና ይህንን በክልል በክልል በተለይ ሲዳማ እግር ኳስ ፌዴሬሽን በግልጽ የወንዱ ፕሪሚየር ሊግ የቱ ጋር እንደሚወዳደር የሴቱ የቱ ጋር እንደሚወዳደር እያየን ነው እና በአይሆን በጣም ደስ ይለኛል። ሌላው የማነሳልህ ጉዳይ በዘንድሮ ውድድር ዘመን ላይ የተመለከትከው ሰርፕራይዝ ያደረገ ቡድን አሰልጣኝ፣ ተጫዋች አለ። ሲዳማ ቡና የሴቶች ቅርስ ቡድን አሰልጣኙ እዛ አንደኛ መዳሊስት በሶስተኛ ደረጃ ወጣ። ሁለተኛ ስማቸው የገነነ እጅግ በጣም በኢትዮጵያ ደረጃ የተንቆጠቆጠ ልጆችን አለ አሁን በብሔራዊ ቡድን አንደር ሰቨንቲ አንደር ትዌንቲ ነው ያሉት እንጂ የብሔራዊ ቡድን ተጫዋቾች ሆኖ ምናምን አይደል፣ ሁሉንም ክለቦች ያሸንፋሉ፣ ሁሉንም ክለቦች ቻሌንጅ ያደርጋሉ። እንደዚህ አይነት ደግሞ ጠንካራ ቡድን በመስራቱ ሲዳማ በኳስ በጣም ሊመሰገን ይገባልና በጣም ሰርፕራይዝ እዛም፣ ደግሞ አመቱን በሙሉ ሳይሆኑ አመቱን በሙሉ ተዘጋጅቶበት በደንብ ለዚህ ለዚህ ክብር ይገባል ብዬ ነው የማስበው የዘንድሮ ውድድር ላይ የኢትዮጵያ ሴቶች ፕሪሚየር ሊግ ለታዳጊዎች ያለው ቦታ ምን ይመስላል? በጣም እንደዚህ ለታዳጊ ክፍት ነው ብዬ አለ። ለምሳሌ የኢትዮጵያ ብሔራዊ ቡድን አንደር ሰቨንቲን ከዚህ ነው ብዙ የሚመረው አንደር ትዌንቲም ከዚህ ነው የሚመረው ዋናው ናሽናል ቲም ነው ከዚህ ነው። ይሄ ሊግ ለብዙ ሰው ሊያረካ የተዘጋጀ ሊግ ነው። በዚህ መካከል ወጣቶች አሉ አሉ። ግን ሁሉም ክለብ በወጣቶች ላይ እምነት አሉ በቂ ያለ በጣም ፍንትው ብሎ ከሲኒየሮች የሚበልጡ ካልሆነ በስተቀር ወጣቶችን ለማሳደግ እያደረግን ያለነው ነገር የሚበረታታ አንደኛ ነገር ያው ክለብ ላይ ስትሆን ውጤት ተኮር ነው የምታደርገው። ሁለተኛ ደግሞ በወጣቶች ብዙ እምነት የለ አሁን ክለባችን ንግድ ባንክ እንደሁም እንደ ጥሩ ነገር ያነሳ ነው። እዚህን ችግር ፕሮፖዛል አቅርቤ ነበረና ማኔጅመንቱን ቦርዱም አይቶ አንደር ሰቨንቲን በቅርብ ቀን እንዲቋቋም ተወስኗል። ስለዚህ አሁን የአንደር ሰቨንቲን ውድድር ሲጀመር የአንደር ሰቨንቲን ከአንደር ሰቨንቲን ውድድር ተጫዋቾች ይመረጣሉ ማለት ነው። እዛ ላይ በውድድር በምታይበት ጊዜ አምጥተ እዚህ ውጤታማ ማድረግ ትችላለህ ብዬ ነው የማስበው። እና ወጣት ላይ ደግሞ ታዳጊ ላይ ካልሰራ በየትኛውም ጊዜ ውጤታ ማኑን ምክንያቱም ያ ሰው ላይ ብቻ አሁን ኢትዮጵያ ንግድ ባንክ አራት ተጫዋቾች ፕሮፌሽናል ሽጧል። አም በእነሱ ምትክ ደግሞ ንግስቲ አይነት የመሳሰሉትን ደግሞ አምጥተ ናቸው። አሁን ንግስቲ ባተዘጋጅ ኖሮ ዘንድሮ አጥቂ አይኖረንም ማለት ነው እና ታዳጊ ላይ መስራት ይሄው ጥቅሙ አንዱ ይሄ ስለሆነ ታዳጊ ያለን ነገር ቢጨምር እኔንም ሁሉ ሁላችን ያለበለዛ ጥሩ ናሽናል ቲም ወይም ደግሞ ጥሩ እግር ኳስን እናያለን። እስኪ ስለ ዘንድሮ ተፎካካሪክ ሐዋሳ ከተማ ነው። ሐዋሳን እንዴት አገኘው? ዘንድሮ ሐዋሳ ሁለት አይነት ባህሪ ነው ያሳየው። አዲስ አበባ ላይ በጣም ቀዝቀዝ ብሎ ብዙ ነጥብ አልሰበሰበም። እዚህ ደግሞ የተወሰነ ነጥቦችን ነው የጣለው ሐዋሳ ላይ እዛ አሸንፈናል። እዚህ ደግሞ አንድ ለአንድ ነው የወጣ ነው። በደጋፊዎች ፊት ያሳየው ፐርፎርማንስ በጣም የሚደነቅ ነው እና አምናም ተፎካካሪያችን ነበር። እጅግ በጣም እንደ ከዘንድሮ በበለጠ አምና በጣም የተለየ ነበረ ብዬ ነው ማስበው። ጠንካራ ቡድን እና ለሴቶች ኳስ በጣም ሁልጊዜ ድጋፍ ከሚሰጡት ተጫዋቾችን በፈለገ ገንዘብ በፈለገ ማምጣት የሚችል ነው እና ሐዋሳዎች በዚህ አጋጣሚ መደነቅ ያለባቸው ብዬ ነው ማስበው። ምንም ድምፃቸው አይሰማም፣ በተያም በተለያየ ነገር እና ሐዋሳ በጣም ጠንካራ፣ በጣም አስጨንቆናል፣ በተለይ ወደ መጨረሻዎች አካባቢ ላይ ግን ያው ዞሮ ዞሮ ልምዱን ስላለ ዋንጫ ላይ ደግሞ በደንብ ትኩረት አድርገን ስለምንሄድ ጊዜው በፈቀደ ጊዜ እግዚአብሔር ዋንጫውን እንድናነሳ ታስባለሁ። ዋንጫ የመብላት የማግኘት የመደጋገም የሚስጥር ውድ ነው ብለን እላለሁ። የመጀመሪያ ትልቁ ነገር ምንድን ነው መሰለኝ፣ ስራህን ማክበር። በስራዬ በፍጹም አልደራደርም። ልጆቹን ሰራተኛ አቂያቸው፣ ምንም አይነት ወሬ የለም ፍቅር ብቻ ስለዚህ ለስራክ ታማኝ ሰዎች መሆንን ካለባቸው፣ ለሰሩት ነገር ታሪክ፣ ለምሳሌ ህይወታቸው አልፎ ስማቸው ከመቃብር በላይ ስለ አበበ ቢቂላ ሲሮጥ አላየንም፣ ግን ታሪኩ እዚህ ጋር ተቀምጧል። ያንን ታሪክ ባለችው እድሜ ባለችው ጊዜ ስራውን በአግባቡ ስለሰራ። ስለዚህ ለልጆች ሁል ጊዜ የምነግራቸው ነገር ምን ነው፣ እግር ኳስ የጊዜ ጉዳይ፣ ከጊዜ በኋላ ማንም ሰው የሚያቆመው ባለህበት ጊዜ ዲሲፕሊን ሆነ ማሊያን ወደ ታሪክ ሰርተ ፐርፎርማንስን ደግሞ ከፍ እያረቀ ሄዳለ ብዬ ነው የማስቡ ና ለዋንጫ ለመብላት ወይም ደግሞ ዋንጫን ሁልጊዜ ታርጌት ማድረግ እንዳለባቸው ተጓዳኝ ነገሮች ከዛ በኋላ ደግሞ ይመጣል። ለምሳሌ ጥሩ ገንዘብ ክፍያ ይኖረሃል፣ እንደገና ደግሞ ሌሎችም አምባሳደር ያረጉሃል። ለዚኛው ደግሞ እዚህ ከመስራት አለብን። ስለዚህ በሶስት ነገር አንደራደር በሶስት ነገር አንደራደር፣ በትሬኒንግ አንደራደር ሁሉም ሰው በጥሩ ስሜት እንዲሰራ በእረፍት አንደራደር፣ ለምን እነሱ ናቸው። በምግብ አንደራደር። ከዛ በአካልን በአእምሮም በመንፈስን ጠንካራ ማድረግ በየጊዜ እኔም ለፋለሁ። ልጆቹን በዚህ አጋጣሚ ይሰሙኛልና፣ ኢትዮጵያ ንግድ ባንክ የመጀመሪያ ዕድሜዎች ነበሩ። ማለት አራት ዓመት ስኬት ነበር፣ አራት ዓመት ደግሞ ስኬት ማያለውለበት፣ አሁን ደግሞ አምስት ዓመት ዘንድሮ ሪካርድ ሰብረናል። ይሄ ትውልድ ማለት አምስት ዓመት ደግሞ በጥሩ ይሄደናል። ስለዚህ ይሄንን በደንብ እናውቃለን። ካከበርካችሁ አባት ወንድም ታላቅ ከሆንክ ሴቶች በደንብ ይሰራሉ። ክፍፍል ደግሞ ሚኖር ከሆነ ለሌሎች ለተወሰነ የምታዳላ ወይ ለጎበዛ ወይ ለሰነፋ ምናምን እያልክ ነገሮችን የምታደረገ ነው ውጤታማ ነው። እኛ ጋር ሁሉምንም እናቅፋለን። ሁሉም ጋር አባት ለሁሉም ደግሞ ስራቸው ማግባቡ እንዲሰራና ያላቋረጠ በየጊዜ የማያባራ የዋንጫም የስራ ፍቅር ሌላው ምንም ጥያቄ የለውም። መስሪያ ቤቱ የሚሰጥ እንዲሁ ድርሻ የምንፈልገው ተጫዋች አመጣለን እኛ በየዓመቱ ውጤታማ መሆኑ። ስለዚህ እንቅልፍም አያስተኛ አስተኛ ያንን አቅጣጫ ተከትለን ነው በደንብ የምንሄደው፣ እና አለቆቻችንን ከልብ እናመሰግናለን። በተለይ ክብር አቤሳ ነው። ሌላው ደግሞ አቶ ፍሬ፣ የክለቡ ፕሬዚደንት በተለይ ደግሞ ማኔጅመንት አቶ አስናቀና አቶ ተሾመን ስራችንን በአግባብ እንድንሰራ ሌላው ዋንጫ ለማምጣት ዋንጫ ለማምጣት ጣልቃ ለበነት ያስፈልጋል ለምሳሌ እኔ አምኖ አሰልጣኝ አድርጎኛል። ካደረጉኝ እኔ ልጆቼን እጠይቃለሁ፣ እነሱ ደግሞ እኔ ይጠይቁኛል፣ እነሱም ደግሞ የበላይ ጠባቂ ይጠብቃቸዋል። ተጫዋች ሆነ ተጫዋች ነ ማለት ያለበት ተጫዋች ሆነ አንዳንድ ቦታ ላይ አያለው እንደ አሰልጣኝ አክት አሰልጣኝ ሆኖ ደግሞ እንደ ተጫዋች አክት፣ ስለዚህ ማኔጅመንት ሆኖ ደግሞ እንደ አሰልጣኝ ሁሉም እንደየስራ ስራ ከሰራ ውጤታማ መሆን ይቻላል ብዬ ነው። ስለዚህ ንግድ ባንክ በዚህ መስመር ስለምንሄድ ስኬታማነታችን ለዚህ ነው የቀጠረ። በዘንድሮ የውድድር ዘመን ላይ የተለያዩ አሰልጣኞችን ሳሰለጥን ነጥሮ እና ጎልቶ መውጣት የቻለ ተጫዋች አላየንም ይላሉ። አንተስ በዚህ ሀሳብ ትስማማለህ? አልስማማም። ምክንያቱም እንደ እሙሽ ዳንኤል እንደገና ደግሞ እንደ ምትኬ ብራኒ አይነት ተጫዋቾችን እኔ ደስ የሚል አንድም ጨዋታ አልቀርም ሁሉንም ጨዋታዎችን ያሉ ያሉእና እንደ ዳግማዊት ሰለሞንን አይነት ካላበረታተን እኛው አሰልጣኞች ውጤታማ አደለንም ማለት ነው። ምንም ነገር የለም ካል እኛም ለጥሩ ነገርም አልተዘጋጀንም ስላለ ሁላ ተመልካች ብዙ ገንዘብ መንግስት በጣም የሚወጣባቸው ቀላል አደለም። የዜና ዋቁማ ሀ አንድ ጎል ማግባትን አለማድረግ ሌሎች ጎል አግቢ እንዳይፈጠር ያደረግ ወልዳሆነ ተነስታ ሀሳቢ ሙሱ ይህንን ፐርፎርማንስ ስታሳይ የአለም አድነቅ በጣም ከባድ እና እንደዚህ እንደዚህ አይነት የመሳሰሉ ልጆች አሉ። እነዚህ ልጆች ደግሞ ለወደፊቱ ለሀገር ብዙ ነገሮች ያስረክባሉ ብዬ አስባለሁ። ከኢትዮጵያ ሴቶች ፕሪሚየር ሊጋ ዛሬ ድረስ አብሮ የዘለቀ ችግር ምንድን ነው? አሁንም ትኩረት ትኩረቱ የዝግጅት እጥረቶች ክለቦች ላይ ታያል። አንደኛ ዘር ላይ እዚህ ነው የሚፈዙት፣ ሁለተኛ ዘር ላይ ጥሩ የሚሆኑት ለዚህ ነው። ሌላው ደግሞ ይሄ ራሱ ቶርናመንት እረፍት አይሰጥም። አንዳንድ ጊዜ አስር ቀን አስራ አምስት ቀን ሊግ ካምፓኒ ሲሰጥ ያለ ጥሩ እዚህ ከጀመርክ ሶስቱ ነው ሞር እዚህ ትቀመጣል። ከብዙ ማህበራዊ ነገር ይጎላል። ኢቪኒፍ ለምሳሌ ከሚዙት ጓደኞቻቸው ጋር እና የነገ ምስቶቻቸው ናቸው እኛቸው ነው። እና ማግኘት ቶሎ ቶሎ ይፈልጋል እኛም ደግሞ እዚህ ጋር። ስለዚህ ያኔ የመንፈስ መበተ ወደ ፐርፎርማንስ ተጽዕኖ ይፈጥራል ብዬ ነው የማስበው። እና በመሃል በመል ረፍት ቢ ነው። ቀጥሎ ደግሞ ሆም እንድ አዌይ የሚባለው ደግሞ መቼ እንደሚመጣ እየናፈቀን ነው ማለት ይቻላል። እና እንዲህ እንዲህ አይነት ችግሮች አሉበት። እና ሊጉን የማያሳድጉት ከዛ ቅድም በተናገርኩት ሁሉም አሰልጣኞች የአንደር ሰቨንቲም የአንደር ትንቲ ዋናው ናሽናልቲም ቲም ከዚህ ነው በደንብ የሚያወጥና ይሄ ደግሞ ሊግ ለዋናዎቹ ነው እንጂ ለታችኛቸው አይደለም። እና የእድሜ ጉዳይም ይነሳበታል። ይሄ ደግሞ በደንብ ቢያ በጣም የተሻለ ስ ታንኪ፣ ለነበረን ቆይታ እጅ ጋር ግ አመሰግናለሁ። ምናልባት በውድድር ዘመኑ ላይ የተመለከትኩት የተለየ ነገር አለ ብለህ የምትለው ካለ እድሉን ልስጥና እናብቃል። ያው እንግዲህ የመጀመሪያው የሚዲያ ድርቀት አለ ሚዲያ በጣም መጣ መጣ የሚለው በተለይ በዚህ ማለቂያው አካባቢ ላይ ምናምን ነው፣ እና ይሄ ደግሞ ከሌላው ሊግ አንጻር ስንመለከት የሚዲያ ሽፋን ከሌለው አስቸጋሪ ነው። እሱሱ ነገሮች በደንብ ይታያሉ። ይሄን በደንብ ማስበው እዚህ ድረስ መታችው ሀሳቤንም እንድናገር ስለ ሴቶች እግር ኳስ ያው በተለይ መለያንተ በየትኛውም ሰዓት ላይ ፈቃደኛ ነህ እና አሁንም ደግሞ ሊጉም ያለበት ምን ችግር አለባቸው ብለህ ለህዝብ ለማስተላለፍ ላደረግከው ነገር በጣም እናመሰግናለን። እግዚአብሔር ያከብራል። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የዛሬው የብስራታታ ፕሮግራማችን ያደረግነው ቆይታ ይህንን ይመስል ነበረ። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ያካፍሉን። ሰናይ ጊዜን ተመኘ።